ሰላም አለይኩም ወራህመቱላሂ ወበረካቱ፣ እንዴት ናችሁ? ውድ ኢትዮጵያውያን፣ በጣም የገረመኝ ነገር አንድ የመዳም ቅመም ወንድሟን ለማምጣት ፈልጋ ከአንድ ደላላ ጋር ታወራለች። ስንት ይጨርስብኛል? ከመጣ በኋላ አንተ ኃላፊነት ትወጣለህ? ተወጣለ ስራውን ታስገባዋለህ? ምናምን ትለዋለች። አዎ 350000 ብር ብቻ ስጪኝና አመጣዋለሁ ስራም አስገባዋለሁ ይላታል። እሺ ከዛ 350 ሺህ ብር አንስታለህ፣ እሱ ተሰጥቷለች። በቪዚት ቪዛ መጣ ማለት ነው። ልጁ ከመጣ በኋላ መልሶ እንደገና ምን ይላታል? የሚገባው በጣም ከባድ አለ እየተባለ ኢማራት ላይ በጣም ከባድ ስራ ነው የሚሰራው ይላታል። ኮንስትራክሽን ነው ምናምን ይላታል። ከዛ እሷ ልቧ ምናምን ነገር እንትን አለ፣ ወንድሜ ከመጣ በኋላ ጸሐይ እንዲነካው ከባድ ስራ እንዲሰራ አልፈልግም ብላ ምን ደካማ ጎን ተጠቀመባት። በቃ ፍሪ ቪዛ አስደርገችለት ሌላ ስራ ይሰራል ይላታ ማለት ነው። ገንዘብ የላትም? ገንዘብ መጣበት እኮ በቃ 350 ሺህ ብር ከፍላ አመጣችው። ሌላ ደግሞ ምንም ነገር የላትም? ፍሪ ቪዛ ማስደረግ ማለት ስንት 10 ሺህ፣ ድራም 11 ሺህ፣ 9 ሺህ፣ 8 ሺህ ብቻ አስቡት። ከዛ በላይ ከዛ በታች አይደለም 9 ሺህ ምናምን ከዛ በደካማ ጎን ተጠቅሞ እሱም ይሄንን የቪዛውን ምኑ ፕሮሰስ እሱም እንዲያስጀምርላት በሌላ ሰው ሆኖ ተጠቃሚ እንዲሆን ማለት ነው። ሲስተሙ ሸውዷትን፣ በቃ እንደዛ ከሆነ አው በቃ እሺ ይሰራ ቪዛው ይቃማ ምናምና፣ አይዲ ይሰራለት መሆን አለበት ብላ ተወሰነች ማለት ነው። የሚገርማችሁ ነገር እሱ ቋንቋ አይችል፣ ሙያ የለው፣ ምንም ነገር ኮርስ የለውም። እሷ ራሷ ተሸውዳለች እኮ ቢያንስ ከባድም ስራም ይሆን የአምስት ወር የስድስት ወር የሰባት ወር ይሆን ሰርቶስ ከዛም ቢያንስ ትንሽም ብር ይዛል ቋንቋም ያስፈልገዋል። ከዛ በኋላ እሱ ከሰራው ጨማምራ ፍሪ ቪዛ ብታስደርግለት ኦኬ። አሁን ሁለት ሶስት ጥፋት ነው። አንድ ቋንቋ አይችል፣ ሙያ የለው፣ ሌላ ስራ አማርጦ ምናምን ይህን ስራ ሰራለሁ ብሎ እንትን ለማለት ማለት ነው። እንደኔ እንደኔ በጣም እኔ የገረመችኝ ቢያንስ ከመጣ በኋላ መስዋዕትነት መክፈል ነበረበት ወንድሟ። ቢያንስ ካምፓኒ ገብቶ ቪዛውን ተቀይሮለት በካምፓኒው ስም እሷ ስሙን ሳታወጣ ከዛ መስራት እየሰራ ተወሰነ ብር እያገኘ ቋንቋም እየለመደ ስራውን ከከበደው ከዛ በኋላ ይታያል ማለት ነው። እና በጣም ነው አረመኔ ናችሁ ደላሎች ወላሂ ከምንም በላይ የጭካኔ ጭካኔ እሷ ብር በኪሷን አውጥታ አይደለም ቪዛም ለማስደረገ የጀመረችው ማለት ነው። በተለያየ ሴቶች ብር ሰብስባ አመት ይጨርስባታል። አሁን ይህንን ብር ለመክፈል